አንድ ላይ ሆናችሁ ችግሮችን መፍታት ያስፈልጋል። በጣም ከልጆቻችሁ ጋር ደግሞ በጣም ነው የምታምሩት እናንተ ታርቀው ቢያዩ እውነት ይደብራችኋል። እውነት ያዝናል። ኢየሱስ ክርስቶስ እንኳ ሲሰቀል አባቶች የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። መንቀላት ደራስበት። በቃ ሁሉም እንደዚያው ይቀጥለው፣ እንደገና ሌላ ቀን ሌላ ሰው ይደሰትበት ከሆነ ምን አለበት። ብትሞቱ አይሻልም እንዴ? እንግዲህ እውነት ለመናገር በመለያየት በጣም ብዙ ነገር ነው የሚመጣው። በሁለት ፍቅረኛ ማቾች እንኳን ባለትዳሮች፣ በፍቅረኛ ማቾች መካከል እንኳን ሕመም አለው ይጎዳው ብዙ ነገር አለ። አብሮ የነበሩ ሰዎች ሲለያዩ ልብ ይሰበራል። በተለይ እነሱን አብሮነት የሚፈልጉ የነበሩ ቤተሰቦች ከነበሩ ይጎዳል። ወደ ትዳር ደግሞ ስንመጣ ለምሳሌ ያው በገኒና በሙሌ ቤትና ሕይወት ትዳር ላይ የነሱ ብቻ አይደለም የሚሰበረው መለያየታችሁ በእርግጠኝነት የልጆቻችሁ ስሜት ያው አደባባይ ይገኛል። የልጆቻችሁ ስሜት ይታያል። እንደገና ደግሞ በገኒ በኩል ቤተሰብ፣ በሙሌ በኩል ቤተሰቦች፣ ጓደኞች በእርግጠኝነት የእናንተን አብረውነት እንጂ ምላየት አለ ብዙዎቹ ሚሆ የምወድሽ እህቴ ገኒዬ እና መላው ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ያውኔ ከእናንተ ብዙ ባላውቅም እግዚአብሔር ፈቅዶ ከልጆችሽ አባት ጋር ተመልሰሽ በተለይ ለልጆች ደስታ ስቲ ሁሉ ነገር ትተሽ እሱም ሁሉን ነገር ትቶ ለልጆቻችሁ ስትሉ አንድ ላይ ሆናችሁ ቀሪ ዘመናችሁ በደስታ ብታሳልፉ የኔ ምኞቴ ጸሎቴ፣ እሱ ነው። በእውነት ልጆችሽ ለአንቺ ባይነግሩሽም በወዳቸው ውስጥ ታፍኖ ውጫቸውን ሳቃቸውን ልታይ ትችያለሽ፣ ግን በሆዳቸው ውስጥ የታመቀ የታፈነ ነገር አለ። ያ ምንድነው? የእናንተ የሁለታችሁ አንድ ላይ አለመሆን፣ ህፃን እያሉ ትንሽ እያሉ አይሰማቸው፣ በተለይ ሲያድጉ በዚህ ደረጃ ላይ ሲደርሱ ግን እየተሰማቸው ይመጣል፣ እየገባቸው ይመጣል። ስለዚህ ገንዬም ባለቤቷም ፕሊስ፣ ሁለታችሁም ተመካክራችሁ ለልጆቻችሁ ስትሉ ቀሪ ዘመናችሁን አብራችሁ አሳልፉ። እኔ የምጸልየው የምመኘው እሱን ነው። ሰላም ገኒዲን ሱል ሰላም ነው አሉ ደህና ስራዎች ስሉ በጣም ነው ማደንቅስ። በጣም እከታተላለሁ የአንቺን ቻናል ብዙ ጊዜ ዩቱብ ይሽንላሆን አሁን እከታተል ነበረ እና እና ምን ለመለፈልጌ ነው ባለው ከባለቤትሽ ጋር ለመለያየት በምታደርጉት ነገር ብትውትና አንድ ላይ ብትሆኑ እንደ ድሮ ፍቅራችሁ አምሮ ደስ ብሏችሁ ከልጆቻችሁ ጋር አንድ ላይ ብትኖሩ በጣም ደስተኛ ነን። እኔ በራሴ በኩል እንደ አንድ አድናቂስ አንድ ላይ እንድትሆኑ እና ፍቅራችሁን እንደ ድሮ አንድ ላይ ብትመልሱ ደስ ይለኛል በጣም። ከልጆቻችሁ ጋር ደግሞ በጣም ነው የምታምሩት እንደ ድሮ። ይሄ ቤተሰብ አንድ ላይ ሆኖ ማየት ለእኛ ታላቅ ደስታ ነው። እኔ መለያየትን በጣም ከሚደግፉ ወገኖች መካከል አደለሁ። ችግሮችን መፍታት ያስፈልጋል። ዞሮ ዞሮ እዚህ ውስጥ ሰዎች ለምን ይገባሉ ከተባለ ቅድመ ጋብቻ ላይ ጥንቃቄ ያለማድረግ፣ በዚህ ጉዳይ በቂ ግንዛቤና እውቀት ሳይዙ ትክክለኛ የትዳር አጋር ባለመምረጥ፣ እንዲሁም ደግሞ ትዳሩ የሚፈልገውን ነገር ባለመስጠት ትዳሩ የሚሰጣቸው የሚገባውን ነገር ሳይሰጣቸው ይቀርና ሐዘን፣ ድብርት ይፈጠራል፣ ግጭት ይፈጠራል። ያንን ግጭት መፍታት ያቅታቸዋል። ስለዚህ ያላቸው አማራጭ ትዳሩ የሚፈልገውን ጥንቃቄና ዲሲፕሊን ስለማያደርጉለት ወደ መለያየት ይመጣል። ዞሮ ዞሮ በእኛ ቢሮ መለያየት ጋር ሰዎች እንዲደርሱ ወይም ደግሞ ሰፋ የታደርገው ሕክምና ወይም እርዳታ የሚያገኙበትን እድል እንዲሰጥ ብናደርግበት ሶስት ምክንያት አለ። አንደኛ ሰዎች አካላዊ ጥቃት የሚደርስባቸው ከሆነ ዱላ ካለ፣ ዛቻ ካለ፣ ማስፈራራት ምናምን ካለ ሰው ሞቶ አይደለም መውጣት ያለበት። ገዛ ውስጥ ምናልባት እንዲህ አይነት ችግር ውስጥ ያለ ሰው እርዳታ ወደሚያገኝበት ቦታ መሄድ ና ወደ ቀልቡ እንዲመለስ መሰራት ይኖርበታል። ሁለተኛ ንግግሮች፣ ዛቻዎች ሲሉ ክዱን ለማሻገር ደግሞ በጣም በርባል አቢውዝ ሲኖር ስድቦች ሲኖሩ የተለያዩ ነገሮች ሲኖሩ እነሱ ምልክቶች ስለ ሬድ ፍላክ ስለሆኑ፣ ሌላው ትዳር አጋር እንደ ባህላም ጣያዩ መድፈር ሴክሹዋል አቢውዝ ማድረግ፣ እንዴት የትዳር አጋር ይደፈራል? እንዲህ አይነት ኃይል ነገሮች ካሉ እነዚህ በጣም ምልክቶች ስለሆኑ ያለው አማራጭ ሳታሪት አድርጎ ወደ አእምሮ የሚመለሱበት መንፈሳዊ ህክምና የሚያደርጉበት አእምሮ ህክምና የሚያደርጉበት በስጋቸው ትሪት የሚደረጉበትን እድል ማግኘት ይኖርባቸዋል። ስለዚህ በመለያየት ምክንያት የሚፈጠር ነገር ወደ ብቸኝነት ይመጣል። ለብቻ ህይወትን መጋፈጥ ይመጣል። የሀብት መባከን ይመጣል። በጋራ መጽሐፍ ቅዱስ ነው እንግዲህ የማስተምረው አንዱ አንድ ሺ ሁለት ሲሆኑ አስር ሺ በረከቱ ራሱ እንደዛ ነው። ለይቅርታ የሁለታችሁም ልብ በንጹህ ይከፈት። ሁለታችሁም ልባችሁን በንጽህና ክፈቱት። በቃ ከዚህ በኋላ ገንዬም ላንቺ ባለቤቷም ወደ ጌታ ለአንተ በእውነት ነው እምላችሁ ምንም ማንም ለእናንተ የሚያስብላችሁ ከሁለታችሁ የተለየ ሰው የለም የበለጠ ሰው የለም ከሁለታችሁ አንተም ለእሷ እሷም ላንተ ስለዚህ እባካችሁ እምለምናችሁ እምመኘው ጸሎቴም እንደ እግዚአብሔር ፈቃድ ይሄንን የምትመለከቱ ሁሉ የነሱን አብሮ መመለስ ዊሽ አድርጉ ጸልዩላቸው እና ቀሪ ዘመናቸውን አብረው እንዲያሳልፉ እመኛለሁ። ገንዬ ወድሻለሁ። ሰላም ለእናንተ ይሁን። ስሜ ናናቴ ማኔ ይባላል። ዛሬ ወደ እናንተ የመጣሁት አንድ መልእክት ላስተላልፍ ነው። ገንዬ አንቺ ጥሩ እናት ነሽ፣ ታታሪ ነሽ። ሚነዊት በጣም ታታሪ ነሽ። ግን ደግሞ ይቅርታ ከሁሉም በላይ ነው። ኢየሱስ ክርስቶስ እንኳን ሲሰቀል አባቱ ወይ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ቢኮዝ በቃ ሁሉም ነገር መርታ ነው። ይቅርታ ማለት ሁሉን እንደ አዲስ መጀመር ነው። በቃ ሁሉ ነገር ተስፋ አለው። ሁሉም እንደዛሬ የሚቀጥለው ነው። ነገ ሌላ ቀን ነው። ስለዚህ ይቅር ብለን ሁሉም ነገር ጥለን በይቅርታ መዋለድ መፋቀር እንዳለብን አስባለሁ። ስለዚህ ልጆች አሉ፣ ቤተሰብ አለሽ። ለዚህ እኔ አሁንም የምልሽ ከባለቤትሽ ጋር ታረቂኝ እቅረ ማወክሏቸው ይወድ ይገባል። አሁን እነሱ እንግዲህ እዚህ ጋር ደርሷል። ይሄ ያለው ነገር የሚያመጣው ኪሳራ በልጆች ላይ እርስ በእርሳቸው ሰርተው አድገው ያላቸው ፖቴንሻል ሙሉ ያለው ፖቴንሻል ያለው ዕውቀት ያለው ሙሉ አውቶ በተቀም የሚችልበት አንዱ አንዱ ደግፎት ገሚ ውስጥ ያለው ነገር ሁለቱ አንድ ላይ መርጃ አድርገው ወጥተው ቢሆን ልጆቻቸው በዚህ ልክ እየተሰጡ ወላጆቻቸው እንደዚህ የሚያፈቅሩ ጨዋ ልጆችን ይዘው ምን ያህል ሀገራዊ ተጽዕኖ ሊያመጡ እንደሚችሉ የሚታሰብ እነት ለመናገር። ይህን ቤት ጠላትም አይወደሙ አጋንንትም ማፍረስ የፈለገበት ምክንያት የነዚህ ሁለት ሰዎች ጥብረት የነዚህ ሁለት የጥበብ ሰዎች አንድነት ከልጆቻቸው ጋር ተደምሮ እግዚአብሔር ጣልቃ ገብቶ ተስማምቶ ደግሞ ቢኖሩ ትሩፋቱ ነው ለመናገር የእነሱ ቤት ብቻ የገድኒ ልብና የሚየ ልብ ላይ ብቻ ሳይሆን ስራው የሚሰራው የልጆቻቸውን ነገ ህይወት ላይ ትልቅ ነገር ይሰራሉ። ምክንያቱም ችግር የቱም ያክል ይቆይ መለያይ ተፈጥሮ እንኳን ቢሆን የሁሉ ጊዜ ችግር የሚያዩት ስለሆነ እና ለካ ችግር መፈታት ይችላል የሚል ትምህርት ይማሩ። እዚህ ምንም ነገር ቢገጥማቸው ፊት ማድረግ የሚችሉ ቻለንጁ ተቋቁመው ችግር ፈተው በቆም የሚችሉ ልጆች ይኖሯቸው ቀላል አይደለም፣ ቀላል አይደለም። በልጆቹ ህይወት የነገ ህይወት የሚኖራቸው የሚደስታቸው ላይ ይሄ ነው አይባል። ሁለተኛ ቤተሰቦች፣ ቤተሰቦቻችሁ በህይወት ያሉ ቤተሰቦቻችሁ እናንተ ታርቀው ቢያዩ እምነት ይደብራችኋል፣ እምነት ያዝናል። በፍጹም ጓደኞቻችሁ ይሄን ቢያዩ ያዝናል። የሰዎች ደስታ ምክንያት ሆነ በዙሪያቸው ያሉ ሰዎች ደስታ። ይሄ ብቻ አይደለም። እንደ ሚዲያ ሰውነታችሁ፣ እንደ አርት ሰው እንደመሆናችሁ እናንተን የሚከተሉ የሚፈልጓችሁ እናንተን መሆን የሚያስቡ ሰዎች

በመለያየት ምክንያት ልጆች ልብ ልጆች ስነልቦና ይጎዳል። በተፋቱ ሰዎች ቤት ውስጥ የሚያድጉ ልጆች በሚቀጥለው ህይወታቸው የፍቅር ህይወታቸው ለነሱ ያደርግባቸዋል። ፍቅረኛ ያለማመን ችግር ውስጥ ሊወድቁ ይችላሉ። አንዳቸው አንዳቸውን ጠብቆ የመኖር ነገር ፍርሃትና ስጋት ይፈጥራል። ፍቅር ለምንም ው ብለው እንኳን ቢይዙ ከፍቅረኛቸው ጋር የመዝለቅ ነገር ላይኖራቸው ምክንያቱም በቅርባቸው የሚወዱትና የሚያምኑት ሲኖር ያገኙት ወላጅ የሰጣችሁ መፍትሄ ብሎ የሰጣቸው ፍቺ ስለ ስለዚህ የፍቅር ህይወታቸው ላይ ሰዎችን ያለማመን ትረስት ሹ ከባድ በሆነ ሁኔታ ይመጣል። እንደ ማሚ እንደ ዳዲ አይነት ነገር ቢገጥመኝ የሚል ፍርሃት ውስጥ የመግባት ነገር ይፈጠርባቸዋል። እንግዲህ ትዳርን የሚሰጉና የሚፈሩ ሰዎች ለምን ቤታቸው ውስጥ እናመጣለን? ስለዚህ በመለያየት ምክንያት የሚፈጠረው በርካታ ነገር ነው፣ ችግር ነው። የቤተሰብ ልብ ይሰበራል። ስናገባለ ያለ ጋቢ የተሸላለ መጪው እኮ የዘመረ የዘፈነ እልል ያለ በእናንተ ደስታ ደስ የተሰኘ በሙሉ ያዝ። አሁን ይሄ ነው ችግሩ። ብዙ ሰዎች ሲለያዩ የራሳቸው ብቻ ችግር አድርገው ይስታል አራት በአራት ክፍል የነሱ የሁለቱ ሰዎች አድርገው የማሰብ አባዚ ያለ እሱ ትክክል አለ። አሁን በነሙሉ የናገር ህይወት ተለፍቷል። እውነት ለመናገር ተደክሟል። የአሁን እንኳን ያለበት ደረጃ ደርሶ ሰዎቹ በፍቅር እንደዚህ በየሚዲያው የወጡ አንዳቸው አንዳቸው ጋር ያላቸውን ፍቅር ሲመጣ አሁን የሚሄም ባያሳዝንም ሲያለቅስ ሲማድረግ ልጆቹ ይ ሁሌ ባየው ቁጥር አለቅሳል። በጣም ያሳዝን ባለው ልጆቹ የሚመርቅበት መንፈስ ልጆቹ ለእሱ ያላቸው ስስት፣ እንዲሁም ገኔ ይሄ በጣም ነው የሚያሳዝነው። አሁን እንግዲህ ከአቅም በላይ የሆነ ችግር አለ ማለት፣ ከአንድ ሰው አቅም በላይ የሆነ ችግር አለ ማለት። እንደ ደግሞ ይህንን የሚረዳ እግዚአብሔር ይህንን የሚያግዝ እግዚአብሔር ነው። ስለዚህ አንዳንድ ሰዎች ምንም ያልተደከምበት ይመስላቸው የሁሉ ዓመት እንግዲህ ተለፍቶበታል ተደክሞበታል። ያልገባበት ሰው የለም። ጓደኞች ገብተዋል፣ ቤተሰብ ገብተዋል፣ እኛም አቅማችን የምንችላትን ነገር ሞክረናል። ከአቅም በላይ ስለሆነ እና ችግሩ ትንሽ ስብስብ ያለ ስለነበር ያለው አማራጭ በዚሁ መንገድ መቆየት እና ይሄንን ይዞ መቀጠል ስለነበረ ነው። ይሄን ማለት ግን ምንም ጉዳት የለውም። ምንም ኪሳራ የለውም። ቤተሰብም ላይ ጓደኞችም ላይ እንዲሁም ደግሞ የሚከተሏቸው የሚያፍቅሯቸው እነሱም መሆን የሚፈልጉ ሰዎች ህይወትና ኑሮ ላይ ነገር ላይ ችግር አይፈጥርም ማለት ግን አይደለም። ከገነት እህታችን ጋር ተያይዞ ትዳሯን እንደፈታች እና ከባለቤቷ ጋር እንዳሌለች ይታወቃል። ገነትም ሆነ ባለቤቷም መልካም ሰዎችና መልካም ኢትዮጵያዊ ናቸው። ከዚህ አንጻር ቢታረቁና አብሮ ቢኖሩ ደስ ይላል። አምላክ የምሕረት አምላክ ነው። አምላክ የቅርታ አምላክ ነው። ምሕረትን የሚያደርግ ምሕረትን ከእግዚአብሔር ያገኛል። ቅርታ የሚያደርግ ቅርታን ከእግዚአብሔር እንደሚያገኝ ይታወቃል ማለት ነው። በዚህ ምድር ላይ ስንኖር ብዙ ችግር አለን። ብዙ ኃጢአት ስንሰራ እንውላለን። ብዙ ሰይጣን ያሳስተናል። ይፈትነናል። ከእግዚአብሔር ፍቃድና መንገድ ውጭ እንድንሄድ ያደርገናል። ነገር ግን ፈጣሪ የምረት ፈጣሪ ስለሆነ የቅርታ አምላክ ስለሆነ እንደሱ ምረትና እንደሱ ቅርታ እዚህ ምድር ላይ እየኖርን ነው ማለት ነው። ስለዚህ የቅርታንና የምረትን ጉዳይ በትክክል አውቀን ላጠፉ ሰዎች ሁሌ ምረት ስናደርግ እግዚአብሔር ደግሞ ለእኛ ሁሌ ምረትና ቅርታ እንደሚሰጠን ማወቅ መቻል አለብን ማለት ነው። ይህ ሁሉ ሰው ምን ገባው? የእናንተ ቤት ጋ እንኳም የመጣ በግግት አይነት ይሄ የሁለቱ ጉዳዮች ያስራሉ ያስባለ ቢታረቁ የእናንተ ደስታ ብቻ ነው። እናንተ እንደ ምንም ባትደሰቱ እንኳን የምትታረቁ የሚደሰቱ የህዝብ ቁጥር ይሄ ነው። በቃ እናንተ ደስታ እንኳን አታችሁ ሊሆ ሌላ ሰው የሚደሰትበት ከሆነ ምን አለበት? ብትሞቱ አይሻልም? እንዲ ሞት እንደሆነ አይቀርም። ምን አለበት? እንዴት ነው ሰላም ነሽ ወይ ገነት? እንዳችሁ እንዴት ነሽ? እኔ ቤት ሄድ የሚባላለው። በጣም ነው የምወድሽ። በጣም ነው ማከብረሽ። ስራዎችን በጣም እከታተላለሁ ሪያሊቲ ሾው እና የልቤ እውነት የሚለው ፕሮግራሞችሽን በጣም እከታተላቸው ለው እጅግ በጣም እና በጣም ነው ማደምቅሽ የወደሽን እና በምታቀርባቸው ነገሮች በጣም ደስ ስለሚለኝ እከታተልሻለሁ። አክባሪሽ ነኝ። ያው የማደምቅ መምነት እና አንድ ነገር ግን ቀረብሎኛል። እሱ ምንድ ነው? ልጆች አባት ጋር ላለውም ነገር ብትፈቱት ለልጆችሽ ልብዬ

ምን ተመኛለህ የሚባል እንደ ይህ የቤተሰብ እግዚአብሔር ብሎ እንደው ይህ ነገር እንደተለወጠ አሪፍ ነገር ተፈጥሮ ስሜታቸው ታድሶ ወደ አንድነት መጥቶ ከድሮውም ጀምሮ ማስበው ይሄ ማለት ነበር። እንደው ቢሆን እንዴት አይነት ተጽዕኖ በሰው ህይወት ውስጥ እንደሚፈጥር እንዴት የወደቁ ቤቶች ሊነሱ እንደሚችሉ እንዴት እግዚአብሔር የሌሎችን ሰዎች በእናንተ እንደሚሰራ ሳስበው በጣም ነው የሚገርመኝ። እና ብዙ ሰዎች አሁን ጣልተ የቀሩት እነሱ ብቻ ስለሚመስላቸው ነው። ተልኳቸው ምንድነው ማዳን እርግጠኛነት ጓደኛ ትካፈላላችሁ ቤተሰብ ትካፈላላችሁ ግሩፕ ይያዛል በእናንተ ጉዳይ ጠርቅ አይቀርም መርካቶ የተለያዩ ሰዎች ሁሉ ቢቀላቀሉበት ቢስማሙበት ይሄ የማይባል ትልቅ ደስታ አለ ዞሮ ዞሮ የእናንተ ኬዝ የእናንተ ብቻ አይደለም የልጆቻችሁ ነው የቤተሰቦቻችሁ ነው የጓደኞቻችሁ ነው የኢትዮጵያ ነው የቸሬ ስለዚህ ቢታረቁ ምንድን ነው የሚመጣው ከተባለ ብዙ ቁጥር ስፍር የሌለው ከእናንተ ቤት ከዛች ቤታችሁ ውጭ በጣም የብዙ ሰው የተሰበረ ልብ የሚጠግን ወደ ቤታችሁ እግዚአብሔር በረከት የሚያመጣ ለምን እግዚአብሔር የሚጠላውን ነገር እንደጠላችሁ ስለሆነ የምታሳዩት በአደባባይ ላይ እግዚአብሔር የሚጠላውን ነገር ስትጠሉለት እሱ የሚወደው ነገር ወደ ቤታችሁ ይመጣል ማለት ነው። ዞሮ ዞሮ ችግሮችን መፍታትን ለትምህርት የምታስተምሩበት እድል ይሰጣል። እናንተ የሚዲያ ሰዎች ናችሁ፣ እናንተ ተወዳጅ ሰዎች ናችሁ። ሰው ይወዳቸዋል፣ ሰው ይቀበላቸዋል። የእናንተን ጉዳይ ጉዳይ ብሉ ሰው ያስበዋል እና በበኩሌ ቢታረቁ ወይ አብረው ቢሆኑ የሚፈጠረው ነገር ይሄ ነው ማይባል ሀገራዊ ፋይዳ ያለው ነገር ነው እና እንደ ቀላል ነገር ባታስቡት በጣም ደስ ይለኛል። ዞሮ ዞሮ ስላልተነፋበት አይደለም ለማለት ነው። ተደክሟል፣ ተለፍቷል፣ ተሮጧል፣ ተውጧል። ከእኔ ጋር እንኳን ስንት ጊዜ ተወካከረናል፣ ተላቅሰናልም። እግዚአብሔር ደግሞ ቀሪውን ዘመን የሚያደርገው ነገር በጋራ ከመጸለይ ውጭ ሌላ የምለው ነገር የለም። ግን ችግር ይፈታል። ችግርን ለእግዚአብሔር ምንም ቀላል ነው። ለሞታችን መድኃኒት የሰጠን መድኃኒ ለምን የሰጠ ጌታ ለችግራችን ችግራችን ሶሉሽን ያጣል ብዬ አላስብም። ግን ቀዝቀዝ ብለን ስሜታችንን ገርተን በቤታችን ላይ ያዝናቸው። በተለይ ባለትዳሮች በዚህ አጋጣሚ በገኒና በሙሌ ቤት ምክንያት ነው እያወራ ያለውት። ሁለት ነገር ሰው ሁሉ ብይዝ አንደኛ መስፈርት የሚባል ነገር ትዳራቸው ውስጥ ባይዙ መስፈርት ከጋብቻ ውጭ በጭነት ላይ ብቻ ሚሰራ መሆኑን ማወቅ መስፈርት ይዘድ ይሄና ወድ ቤሄ ወዳለው ካለመልሰን ችግራችንን እናባብሰዋለን። ትዳር ላይ መስፈርት የለ ለመሞት ነው። መስፈርታችንን ብናጠፋ መዘኛዎቻችንን እናም ቀደም ብንጥል አሰላም እናገኛለን። ቃጤ የለም፣ ፍርት የለም፣ ጩኸት የለም፣ በየጊዜው ቀብ የለም። ይሄን አልወድም ይሄን ወዳለ ብሎ ሰረዘ ነው። በጋራ አብረን ለመቆም አብረን ብንጸልይ አብረን ብንማር አብረን ብንመካከል በጣም አሪፍ ነው። ሁለተኛ ምንም አይነት ሲፈጠር ፍቺ እንደ አማራጭ መውሰድም ከሃይገሯች ውስጥ ማውጣት ፍቺ አማራጭ ሆኖ አያውቅም። ዞሮ በህይወት እስካለም ድረስ እቺ አማራጭ ነው ብሎ ከማሰብ አይኑሯችን ብንጠብቅ፣ ለዚህ ሁለት ነገሮችን ነጥለን ከቤታችን ጣልን ማለት ሶሉሽኑ አፍንጫችን ስር መጣል ይህንን ይመስላል። እንግዲህ በቀረው ውድ ኢትዮጵያውያን፣ የተወደዳችሁ የገኒ ቤተሰቦች፣ እንዲሁም ልዬ በጣም የምወዳችሁ በጣም የማከብራችሁ በተታረቁ ደስ ይለኛል። ለእናንተ ያለኝን ክብር ለእናንተ ያለኝን አድናቆት

ትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸር ኤክስኪቲቭ የሚባል አዲስ ህንፃ ነው። እዛ ሁለተኛ ፎቅ ላይ ነው የሚገኘው። በጣም በጣም የሚገርም ቅናሽ ነው። ብትመጡ አሪፍ ነው። 0913 2314 የሰልክ ቁጥሮ ነው። የካስማ በነገራችን ላይ በጣም የረጅም ጊዜ ደምደኛው ነኝ። ቤቴን ሁልጊዜ ነው